ቋራ ከጫፍ እስከ ጫፍ በዘመን መንፈስ የታቀፈ ትውልድ የጉዞ ማስታወሻ። በቋራ የነበረን ረጅም ጊዜ እጅግ ውብ ነበር። በርካታ ልብን በሐሴት የሚያቀልጡ ጉዳዮችን ተመልክቼበታለሁ። አንዳንዶች ፈጽሞ ይሆናሉ ብዬ ያልገመጥኳቸው ናቸው። በሰመመን ያለሁም ይመስለኛል። እንዴት በዚህ ደረጃ ሊሆን ቻለ ብዬም ራሴን እጠይቃለሁ። ነገሩ እንዲህ ነው። ቋራ ወረዳ ሰፊ እርሻ መሬት ያለው የኢንቨስትመንት ቦታ ነው። በስፋቱ ከሱዳን ድንበር መለስ ሲሆን ጥቅጥቅ ያለ ጫካ የበዛበት የበረሃው አባት ቋራ የአልጣሽ ብሔራዊ ፓርክ ባለቤትም ነው። የጀግኖች መፈለቂያ የመይሰው ካሳ ቀየ የማይበገሩት ምድር ነው ቋራ ደለጎ መሃዲድ፣ በርሜል ብናኝ፣ ምርት ደለጎ ዱባባ፣ ቁጥር 4 ቁጥር 3 ቁጥር 2 በሙር ሰልፈርድ በደቡብ በኩል የሚገኙ ትንንሽ ከተሞች ናቸው። ባለፉት ዘመናት አማሮ በእጅጉ ከተፈተነባቸው አካባቢዎች ይመደባል። በርካታ ግጭቶችንና ጦርነቶችን አሳልፏል። ዛሬ የብርሃን ጭላንጭል ወጥቶላቸው በሐሴት የሚወረቁ ነዋሪዎቹ የዛሬዋ ቀን ከሌሎች ለእነሱ የተለየች ናት። የቀትሩን ሙቀት ለማምለጥ አንዱ ውሃ ፍለጋ፣ ሌላኛው ጥላ ፍለጋ ይተራመሳሉ። ሞተሮች በጠባብ መስመሮች ውርውር ይላሉ። ተጠጋግተው የተደረደሩ ሱቆች እና ቡና ቤቶች በረንዳቸው በሰዎች የተሞላ ነው። ንግዱ ተጧጥፏል። ሰው በሰው ላይ ተደራርቦ በራሱ ዓለም ይዋኛል። በዚህ መሃል በግርማው ድንገት የሚያስፈራው እንግዳ ጥቅጥቅ ካለው ብሔራዊ ፓርክ ብቅ አለ። በሞተር ከፊት ይከንፋል፣ ከኋላው ቀይ ቦኔት የለበሱ ጠንቃቃ ወታደሮች ይከተሉታል። ጉዞው እረፍት የለውም። ወደፊት እየተጣደፈ በዚያ ትርምስ በበዛበት ከተማ ደረሰ። አይኖች ሁሉ ወደ እርሱ ተወረወሩ። የተቀዱ ቡናዎች ፉት የሚላቸው የለም። ገዥም ሻጭም በአንድ ቦታ ቆመው ይመለከታሉ። ሞተሮች ዳር ይዘው ቆመው ለሁሉም አዲስ ክስተት ሆነባቸው። አይተውት የማያውቁት ሞገስ መሃላቸውን እየሰነጠቀ ቁልቁል ወደ ደቡብ አቅጣጫ ወደ ቀሩት ከተሞች ይበር ጀመር። ቀስ በቀስ ወሬዎች ይናፈሱ ጀመር። የፋኖች አለቃ ዘመነ ካሴ ነው የሚሉት ተበራከቱ። አንዳንዱ በድንጋጤ ክው አለ። አንዳንዱ የሚሰማው ማመን አልቻለም። ሁሉም ወሬ ከትንሽ እስከ ትልቅ፣ ከመንደር የተነሳው አሉባልታ እውነት ሆኖ አርበኛ ዘመነ ካሴ በውቄ ከጎጃም ጎንደር ቋራ ከተፋለ ማንም አልገመተም፣ ማንም አልጠበቀም። ያበዝና የሚያዜሙ ለጀግና፣ ያ የበላይ ትንፋሽ፣ የአማራው ኩራት የሚሉት ዘሜ በሰፈራቸው በደጃቸው ላይ አለፈ። የአማራው አንበሳ አርበኛ ዘመነ ካሴ በቋራ ምድር በአንዲቷ ከተማ ተገለጸ። ገንደ ውሃና ሽንፋ፣ አይሰጋና በደላ ሚካኤል ሽክሹክታው በረከተ ቱምቱም መንዱካ መርትራድ ሽኩሪያ በመተማ ወረዳ በአርበኛ ዘመነ ካሴ ዜና ቀልቡን ጣለ። ሻውራ ፓርሸዋና ወኩ ከጎረቤቶቻቸው የያዙት ወሬ ልባቸውን አሸፍቶት፣ አለፋ ጣቁሳም እንደ አዲስ ሽክሽክተው ተጧጡፏል። ቋራ እነዚያ የአርበኛው መረገጫ ከተሞች ሰርግ ላይ ናቸው። ወትሮውን ከልጆቻቸው ጋር ጠላት እንደ ቫቅ ሲመቱ የነበሩት የቋራ ጀግኖች በአርበኛ ዘመነ ካሴ መምጣት በእጅጉ ተደሰቱ። አዲስ አብዮት አዲስ የትግል መንፈስ በቋራ ምድር እንደገና ተቀሰቀሰ። እኛም ከጎጃም ሄድን ነው የአርበኛ ዘመነ ካሴ ልጆች በመሪያችን ስም ተጠራን። በየሄድንበት የተለየ ክብር፣ የተለየ ፍቅር፣ የተለየ እንክብካቤ እናገኝ ጀመር። መሪያችን ስሙ ብቻ አስከበረን፣ አነገሰን፣ አስወደሰን። በቃ ዘመንነት ጫፉን አየን። ሁሉም በስስት ይመለከተናል የተለየን እስክመስል ድረስ በመሪያችን በእጅጉ ተከበር፣ የዘመነ ልጆች ተባል ከአራቱም አቅጣጫ ቋራ የተገኘው የአንድነት ተጓዥ የአርበኛ ዘመነ ካሴ ልጆች ለመጨበጥ ከእሱ ጋር ፎቶ ለመነሳት ያለውን ግፊ ሳስታውስ የበለጠ ድንቅ ይለኛል ምን አይነት መመረጥ ይሆን ምን አይነት መባረክ ይሆን በዚህ ትውልድ የዚህን ያክል መወደድ የዚህን ያክል መከበብ እንዴት ደስ ይላል ሁሉን በፍቅር እቅፍ የሚያደርገው አርበኛ ዘመነ ካሴ ነፍሱ እንዴት ተረካ ይሆን ብዬም ራሴን ጠይቃለሁ ያለን ጊዜ ሰፋ ያለ በመሆኑ የቋራው የአንድነት ውይይት እየተካሄደ እኛም ጉዟችንን በቋራ ደቡብ አቅጣጫ ጉብኝታችንን አደረግን። ረጅም መንገድ ሳንጓዝ ከሱዳን ድንበር ጠባቂ ወታደሮች ጋር ተገናኘን። ፍጹም አልጠበቅንም። ለፋኖ ያላቸው ክብር ፈጽሞ ይለያል። ከነ ጥጥቃቸው ካምፓቸው ድረስ ወስደው ቡና እየጋበዙን ተጨዋውተናል። አማርኛም አረብኛም በሚናገር አንድ የቋራ ሰው አጋዥነት ከሁለቱም ጎራ ወሬው ይመላለሳል። የአንደኛው ተተርጉሞ ወደ ሌላኛው እስኪነገር ትዕግስት ያጣው የድንበር ወታደር አለቃ ዘመነ ካሴ መጥቷል እንድታሳዩኝ ብሎ የእጁን ስልክ አውጥቶ የአርበኛ ዘመነ ካሴን ፎቶ አሳየን። ማዕረግ ያለው ነው፣ ለክብሩ ሳይጨነቅ ከመካከላችን ተቀመጠ። ሁላችንም በአድናቆት ተመለከት ነው። ቀጥሎም እናንተ የእሱ ልጆች ከሆናችሁ ዋይፋይ እየመጣችሁ ተጠቀሙ በሚል ነጻ ፍቃድ ካምፑ ለእኛ ክፍት ሆነ። አይደለም ዋይፋይ ኔትወርክ በሌለበት ቋራ ይህ አጋጣሚ አይገኝምና ስራችንን በሱዳን የጦር መንደር ልንከውን አስችሎናል። ከወታደራዊ ካምፑ በምስራቅ አቅጣጫ እስከ ሽንፋ ወንዝ በማምራት ጊዜው የአርሶ አደሮች ካምፕ መዳረሻችንን አድርገን ሌላኛውን የድንበር አካባቢ ቃኝተናል። በትናንሽ ጎጆ የተመሰረተችው ትንሿ የአርሶ አደሮች ካምፕ የሱዳን ነዋሪዎችና የቋራ ማህበረሰብ በንግድ የተሳሰረበት አብረው ውለው አብረው የሚያድሩበት የጠረፏ መገናኛ ዳሩ ሰላም ላይ ለሳምንት መቀመጫችንን አደረግን። በርካታ ሱዳናውያን አርበኛውን ለማየት ከተማዋን ለቀው ዳሩ ሰላም ይመላለሳሉ። አብረውን ውለው ጨዋታቸውን አቅልጠው ማምሻቸውን ወደ ቤታቸው ይሄዳሉ። ወታደሮች፣ ነጋዴዎች፣ ወጣቶችና ባለሀብቶች ሳይቀር ሱዳኖች የአርበኛ ዘመነ ካሴን ፎቶ በማህበራዊ ሚዲያ ይለጥፉም ነበር። ከዛም ባለፈ የፋኖ መሪ እዚህ ስለመጣ ከእንግዲህኛና እናንተ አንድ ነገር የሚያጋጨን ነገር የለም በማለት መንግስታት ፀንሳሽነት ሲታኮሱ የነበሩ ህዝቦች በአርበኛ ዘመነ ካሴ ግንኙነት ማደሳቸውን ደጋግመው በደስታ ይናገራሉ። ዳሩ ሰላም እጅግ ሞቃታማ በመሆኗና የምንጠጣው በሽንፋ ወንዝ ምክንያት ለተደጋጋሚ ህመም በመጋለጣችን የሱዳን መከላከያ ሰራዊት አባላት ልዩ እንክብካቤ ያደርጉልን፣ በነጻ በሚገኙ ሆስፒታሎች እየወሰዱ ያለአንዳች ክፍያ አሳክመውናል። ዘመንነት መድኃኒት ነው። ዘመንነት ክብር ነው። በመሪያችን በእጅጉ ኮራን። ከጫፍ እስከ ጫፍ በእርሱ ያልታቀፈ ትውልድ አይገኝም። የእሱ ህነህ የማታገኘው ክብር የማትጎናጽፈው ድል የለም። በቃ በቃል ኪዳኗ ምድር ቋራ እኛም ይህንን አይተናል።